ማደሸቃ ጭንቅላት እኮ ነው በመጀመሪያ ደረጃ፣ በመጣ ቁጥር ነው የሰው ጭንቅላት ምናምን፣ አይደለም እኔ የምለው አሁን ኮሮና በ2013 ይጠፋል 2014 በቃ፣ ተው እንዴ! የደነሰም ይደንስ ቤቱ ተቀምጦ ቤት ያፈራውን እየጎረሰ እ ለአጅሬው ክፉ ኮሮና ምሕረት እየለመነ በተረጋጋ መንፈስ ደግሞ ርቀትን እየጠበቀ በሰከነ አእምሮ ፈጣሪን እያመሰገነ ለምኔቱ ፈውስ እየለመነ፣ እኔ አንደርስታንድ አርስታ እንዳላደረጋችሁኝ ማለት እኮ ነው። የእኔ ሀሳብ እኮ እኔ በበኩል እህቶቼ፣ ይሄ በደፈናው እየተነሱ በጅምላ መፍረድ አይመችኝ እና ይሄ ፒፕል ዶሮውንና ስጋውን አጫውቶት በዛ ላይ ደግሞ እነ ድራፍት፣ እነ ቢራ፣ እነ ወይን ወረድ በ ካላችሁኝ ደግሞ እነ አረቄ አረቄማት ድፍን የአፈር ሰፈር ፍሬንዶች ኮረናን አቃጥሎ ይገለዋል እየተባለላችሁ እሜት ያረቂ ትቀመቀምላቸዋለች ነው የሚባለው። እንደ በፈጠራችሁ እሺ፣ እሱ ይሁን እንዳለ ይቀመጥ። ተገቢውን ጥንቃቄ አድርገው ደግሞ ራሳቸውንም ወገናቸውንም ከክፋት የሚጠብቁ ወጣቶች የሉም ነው የምትል ሽልንጌ እንደምዬ አንደርስታንድ አላደረግሽኝም ማለት ነው። እናንተ ምንድን ነው ኮምፕሊትሊ፣ በቃ አላለ ባህል ባህል ሊሸት የነበረውን ቀዳሜ እኮ እሺ፣ ስሚሽን እንጂ አንዴ ስሚኝ አንዴ አንዴ፣ እሺ፣ እኔንም ስሚኝ እሺ። ለትቂው መስከረም ሁለት ተስፋ ልዩ የሆነ ካለፈልን ደግሞ እንዴ፣ በእጅ የሚጨበጥ በልተን የምንጠግብ፣ እሺ ለብሰን የሚያምርብን፣ ተናግረን የምንደመጥበት፣ ሰርተን የምናሳምን፣ ተረጋግተን ኑሮን የምናጣጥምበት። ወይኔ ወይኔ ወይኔ፣ ማማ ኢትዮጵያ ታሪክሽ ብዙ ብርሽ ትንሽ፣ የሚሞትልሽ ጥቂት ማመጣሽ። ብጫወታን እንዲህ ነው እንጂ አረ እንደው በእናንዬ አስራ ሶስትንም በፖለቲካ አረ ይደብራል። አረ እንደው ይዘገንናል። ሎሚ ይለጥጣ አንደርስታንድ ባላደርግሽ በትግ ይህ ፒፕል በተለይ ስጋ ከቀመሰ ስጋውን ይረሳል። ሙጭ ጠዋት አብረን አየነው አይደል እንዴ? ቁሜ ሆቴል ላይ የኮረና መድኃኒት የተገኘ ይመስል እዛ ሲደንባበሩ አቤት ሰልፍ አረማክሽ ከማውቀስ ይኸውልሽ ዛጋጋሽ የምኝታ ቤት ሁለተኛው መሳቢያ ውስጥ ማይክሮፎኑ አለልሽ። ወጥተሽ የማክስ ያለ ብለሽ መቀወጥ ትችያለሽ። አሁን እስቲ እንዴ ይሰማል ብለሽ ነው ይሄ እኔ ልሄድና የምንተስኖ ትንበር ላንኳኳ እንዴ ጃት ለያላችሁ ጥሩኝ ብሏል። ሎሚዬ ዋናው ስሜን አልወደውም ብሏል። እንግዲህ በዛ በአዲሱ ስም ጥሪው አሃኝ ነኝ ናት እንዴ ምን አባቴ ሊሆን ለትበናንይ። እስቲ አስቡት እንዴ የሰባት ዓመት ህፃን ልጅ ቀኑን ሙሉ ማስቲሽና ቤንዚን እየመጠጠ መኪና ለመኪና ስር እየተሯሯጥ የታጠፋ አንጀቱን አቅፎ በባዶ ሆዱ ባደንዛዥ ጭስ

ቢኖር ይችል እናን ይህን ምልሽ እንደው ሜዳ ላይ እንደ ቆርኪ የተበተኑትን የጎዳና ልጆች አንስቼ ብዙ ሰዎች እኮ የሚፈተኑት እናቴ ከህሊናቸው ጋራ ሙግት ውስጥ የሚገቡት ሲኖራቸው ነው። አራሉች ልክ እንደ ጄት ሊ አይነቱን ከመሬት አንስቶ መሬት ላይ ያቆመ መልካም ቀና ደግ አዛኝ ሰው ወዳድ

ትናንትና ጋሼ መሴንጀር ውስጥ አገቡ ማለት ነው ጋሼ። አባይ ሰማንያ ፐርሰንት ሲገባ ዜም። ጋሼ አባይ 90% ሲገባ ጭጭ ምጭጭ። ጋሼ አባይ 100% ሲደፍን

እንደው ነገሩን ካሩ መስከረም ወሩ ራሱ ጥምጥም ምናምን እኮ ሙሉ አመት በዓል ነው። እንዴት ነው የሚሆነው ነገሩ ጋሼ? እንዴት ነው የሚሆነው ነገሩ ጋሼ? እንደዚያ አቤት ሰማን ነው። መቼም እኮ እነ ዶክተር ሊያማ እኮ ቤተሰባችን ወዜ የአቅማቸውን ያህል እየጮሁ ነው። ቢፑሉም መቼም እየደነሰ ነው ጋሼ

ናፍቀውኛል ባክሽ ጀለሶቼ። የሁላችንም እኮ ይናፍቁናል። አቅም ያለው አካል ደግሞ ከወደቀበት ሊያነሳ ቀና ደፋ ሲል፣ ሌላው በጎን ደግሞ ሜዳ ላይ በትናል። ዛሬ ቆይ ዓመት በዓል ነው እንዴ? ሁላችንም ባበሻ ልብስ ደመቅ ድብህም አይደል? ከብዙ ዓመት በኋላ አዲስ ልብስ ለበስኩኝ። ይመሽ ደድዬ። እሰይ እሰይ እንኳን ለበስክ፣ እንደው እንኳን ደስ አለ። አንተ ተምረህ ደግሞ እንደው ሌሎቹን ታለብሳለህሽ። የሚሆነው ሁሉ በእድሜ አይደለም አይደል?

ሴት ነው። እንዴት አገኘሽው? ማን ነው? ይኸው ጠረጴዛ፣ ወንበር አደራደሬን፣ አበቦቹ እንዴት እንዳስቀመጥኳቸው እሱ ምን ነው ፋን ያደረሰማ አም ሁሉ ሙሉ ሁሉ ስታንድ ባይ ሆና ጉድ። ቀጥሎ ደግሞ ቀጥሎ ይቆየልምሽ። ያንቀላፋውን ቀበሌ አነቃው እንዴ ቀበሌ ደግሞ ወረዳውን ቆላ አልፎ ከያዘው የቢሮክራሲ ትርምስ በተወሰነ መጠንም ቢሆን ሰከን እንዲሉ ከፍተኛ ሚና ስለተጫወተ ነው የምስጋና ኮሚቴው በአስቸኳይ የጠሩት። ደስይ እኔ ግን ሽልንጌ ለእኔ ጀግኖች ፊፍትዬ የበጎ ፈቃደኛ ወጣቶች ናቸው። አንዳንዱማ እጁን ኪሱ የሚከተው ሲበርደው ብቻ ነው። ከተረፋቸው ሳይሆን ካላቸው የሚለግሱ ሀብታሞችም ስላሉ ፈጣሪ ይቁጠራቸው፣ ይቁጠርላቸው። ታዳጊዎችን ከጎዳና አንስተው ሁለት በሁለት በሆነች ክፍል ውስጥ ተስፋን እንዲሰንቁ ያለ ምክንያት እንዳልተፈጠሩ ለሚያውቁ ለሚተጉ ቀና ሰዎች ክብር ይድረሳቸው። ጀት ሌት ሄደ። እንዲህ ከባይነች ጋር የሚበላ ይዘው ጎዳና የቀሩ አብሮ አደጎቹ ጋር ሄዷል። የኔ ምስኪን ናፈቁኝ ሲል ነበር። ሱሰኛ ሆኖ የተፈጠረ የለም። ባክሽሎም ይዬ ጭስና ማስቲሽ ላስቲክ የያዙት ጣቶቹ መጽሐፍ እየገለጡ ናቸው። ይመስገን ምይ ሽሉ ይነሳሉ። በቃ ሁሉም ይኖራሉ። በቃ አውቃለሁ። ያው ማለት አለ አይደለ? አዲስ አመት ነው በት ግን አለ አይደለም? አሻፈሬም ብሎ ግንፍሌ የወጣውን ልዩ ስሜት ሱን የተሰማኝ ወይ፣ ለምን የሆነ ነገር ፈጥረን ጋሽና ልጃቸው ማርዬና እናመሰግናቸው። ተይ ተይ ተይ፣ ማርዬ እኮ ሙገሳና ምስጋና ይቆየኝ ከሚሉት ውስጥ ነው። ሰው በአደባባይ የሚመሰገነው ወይ እንግዲህ ተከታዮቹን አድናቂዎቹን ምናልባትም ተቃዋሚዎቹን ለማነቃቃት እንጂ አንቺ ትክክል ነሽ። በት ግን ይልቁንስ ያሰብኩትን ልንገርሽ። አዲስ ዓመት አዲስ ፈጠራ አዲስ ሀሳብ የሚዘንብበት ዓመት ይሁን። ይሁንሽከምልን ይሁንልን ይደረግልን። አባይነሽን አማክሪያት ሬዲ ዝግጁ ሆናለች። አጓጓሽ! እንዲ እኮ ነው ነገርኛ። ይኸውልሽ ሁሉም ሲሰባሰቡ መድረኩ የአባይነሽ ሆኗል። ቤታቤል ትቆጣጠረዋለች። በሞኖፖል ታወራለች በአዲስ ዓመት ኮረናን ከግምት ያስገባ ፕሮግራም እንዳለ ነው። እናቴ ቀልድ የለም። ድምጽ ይፈተሻ። ደግሞ ወገንም በጣም ደስ ይላል። ሮቤርቶ አቡካ አባይናሽ፣ ሳታርደይ ረፋድ ላይ ሚኒግር ታላሽ አንተ ጋር መጣሁኝ። ደህና ነው? ሮቤርቶ፣ እንዴት ነው ወንድሜ? እንዴት ነው? አዲስ አመት ፒስ ነው አባይናሽ እንዴ ማስኬና መነጥሬን ተጋጥመው ሌላ ሴት መሰልኩ? እንዴ ጣሊያኔ፣ እኔው ነኝ እኮ እኔ አባይነሽ፣ አባይነሽ ልዩ መዓዛ ልቢ የማካልቲ ኢትዮጵያዊ የባህል ልብስ ለብሰሻል፣ አምሮብሻል። አመሰግናለሁ ሮቤሌ። እስቲ ያዝ እንግዲህ ይህንን ዳዊት አብረን አንብበውማ። የምሥራችን ዜና ምሥራች የምሥራች ዜና ራስህን እና ቤተሰብህን ከኤች አይ ቪ ኢና

ያው እንዲሁ መጠሪያህም አይደል? እንዲሁ ሮቤሌ፣ ግቢ ውስጥ የተለየ ነገር አይታይህም? በሁለት ሜትር ልዩነት ወንበር ተደርድሯል እንዴ? ሌላስ እንደሚታይህ የለም። በግቢው በር ላይ የቆመው በቂ ነው። ጋሪ ነው፣ ትልቅ ነው እንዴ? ትኩር ብለህ የውስቲ እንዲ ዳሌው፣ ቅንድቡ፣ የአይኑ ሽፋሽፍት፣ እንዴው ሹፋውስቲ፣ ሮቤሌ ሹፋውስቲ። ያው

ምንድ ምኑ ነ ናካላው ቀንዱና ሌለ ወይ ጦርሱን እንጂ በካ ባይናሽ በካ በጉ እኛ አታብሴ ሊኒበላው ሲለሆነ ሆዱን አታባቢው በአሁን አንደርስታ እንዲያደረከ መሰለኝ። እንዲ ሮቤልየ እንዲው እንዳልከኝ እኛ በጉን እንበለዋለን፣ ተዛም እንጠጣለን፣ ተዛም ደግሞ እንደንሳለን። ሰውም አይደለን ሮቤሌ፣ እንሰክራለን። አባይናሽ አባይናሽ በባሪ ማግባት ስትቺ፣ ለምንድን ነው ፓትሪ የምትይዘዩ? የከበላን በኋላ ምን እንሆናለን? እስቲ መልስልኝ። እስቲ የበጉን ቆዳ ለቢሳን እንተኛለን ልባልሽ? እንዴ አባይናሽ፣ ሆዴን አየኸው? አራጋዛሺ እንዴ! ሆድ ምግብ መያዣ ብቻ ካደረከው አትብላ እና እኔ አፈርልኝ ብላ። ሆድህ የተቸገሩ የታረዙ የተራቡ የተጠሙ ሰዎችን የማያስጠጋ ዋርካ ካልሆነ

ክለር ነው አድርጌ ሽ ሽ አቴንሽን ብዬሽ ነው እ ይቅርታ እሺ እንግዲህ ያው አንዴ አንዴ አቴንሽን ብያለው አቴንሽን ዝም ባላፍ ዝም ባይገባም ማለት አሁን ነው ቤት ግን ሽለንጌ እንዳስጠናችን ይቅርታ። ጋሽ ለምንድነው ራሷን ችላ የማትቆሙ? እውነት ነው ይሄ፣ ወይ እንዲያው ተገቢ የሆነ ጥያቄ ነው። ለምንድነው ራሷን ችላ የማትቆሙ? አንዴ ሽለንጌ፣ አንዴ። እውነት ነው እውነት ነው። እሺ ቀጥሉ። እድሉ ትሰጠኛላችሁ ወይስ ልንካው? ሱቄ ባዶ ነው ወይ? ቆይ አንዴ በቃ ይቅርታ፣ በቃ አንዴ ማዲ ባዬ፣ በቃ ሜትራችንን ብንጠብቅም ያው ጥንቃቄያችን ከፍ ቢልም ፕሮግራሙን አቴሽን ሰተነው በጊዜ ብንቋጭ ምን ይመስላችኋል? ነው እንዲ፣ እውነቷን ነው። ያለ አቴንሽንማ እኔም አንድ ብዬ ፕሮግራሙን አልጀምርም፣ ነጠላይንም አለቅም። ጋሼ፣ የሙስሊሙም የክርስቲያኑም በአጠቃላይ የመላው ኢትዮጵያ ባህል ነው አይደል? አይደል እንዲ። አጀንዳችን እኮ ቆሞ እየጠበቀን ነው። ይህማ መያዝ አለበት። የሁሉም እምነት ተከታይና የመላው የኢትዮጵያዊ ባህል ነው። ይሄ ግሩም የሆነ አስተያየት ነው። ይዋለ ፓፓ፣ ነጠላው ጋቢ ሳይሆን እንስማት ፕሊዝ። ማሪ በጣም አመሰግናለሁ፣ አንደርስታንድ ስላደረከኝ አድንቄያለሁ። እናም

ቡካ ቀጥታ ቴንኪዩ ማርዬ በት ግን በአማርኛ ደና ናችሁ? ሰላም ናችሁ? እንኳን ለአዲሱ አመት አደረሳችሁ። አካን ሁልተኒ ነጋ ይጆሌ ነጋ ነጋ። በትግርኛ ደግሞ እንኳን አብሳ ኩምን አዲሽ አመት

በምን ወስታ እንዲያስደነግጣል? ይቅርታ ጋሺ እኔ ላደረኩት መልካም ተግባር ከፈለጉ ከእድሜ 40% ነው ማለትልሽ። እኮ አሁን አጀንዳችን ኮረራ እንኳን አይደለም እንዴ

ሦስት ወር ነው ትግስቱ አቤት ደህናነኛ አልኩህ እኮ ፍሬንድ ሞገስ ነኝ። ሞገስ ደወለ። ማታ ማታ ማታ ማለት እንዴ! ጉሮሮን መላላጫውን ፈረሰኛውን በልተጠግበ መሰለኝ። መስከረም አንድ አርብ ላይ ስቃጠል ነው ያነጋው። እንዲህ እንዲው፣ ግን እኔ የምለው እንዲው ታስባለህ ግን፣ እኔ አይነስለኝም እዬ እኔ አይኔ ማለቴማ በየቀኑ ሺዎችን እየለከፈ በየቀኑ ሬሳን እየጫነ እያየ ቁሜ ሆቴል ላገኝሽ እንጨፍር ስትል፣ እንዲው ትንሽ እንዳይቀፍ ጓሽ የኔ አንቺም እንደምን ያናግረዋል። አይሆን ይሄው ወገን ዘጋ ዘጋ አላወቀም እንጂ የአንቺን መጽሐይ ባህሩን የከፈተው ነገር ለማየት ዛሬን መኖር አለብን። በዛ ላይ አንዴ ቆመን ፓፓየን ፕሌስ፣ ሁላችሁም አንድ ጊዜ ቆመን እንመርቀዋለን ሰው መግደልን ሳይሆን የወደቀን ማንሳትን ስላስተማረ እንደሱ አይነት ደጋጎችን እንዲያበዛልን እንመርቀዋል።

ጠቅ ነጋሽ እንዳቶ ፍቅሩ፣ ሄኖክ ብርሃኑ እንደ ማርሲላስ፣ አስታውሽኝ በነጋ እንደ ሽልንጌ፣ መድኃኒት ገረመው እንደ ሎሚናት፣ ሰለሞን አምዴ እንደ ያሲን፣ ሰላማዊት ገብረ ሥላሴ እንደ አባይነሽ፣ እንግዳ ጌታቸው እንደ ሮቤርቶ። ደራሲ ሰለሞን አምዴ። ያልወረደ ታየ የሬዲዮ ድራማ ሳምንት ይቀጥላል።